ፉካ ከሆነ ፉካ እንግዲህ የግድግዳ ውስጥ ሳጥኑ የሚገባበት ማለት ነው። እንደ ኪስ ይሉታል አንዳንዶቹ ሲጠሩ። እዛ ውስጥ ከሆነ አንድ መቶ ሀያ ሺ ብር ያስከፍላል። መሬት ቢሆን እንግዲህ እስከ አምስት መቶ ሺ ብር ድረስ ወይም ደግሞ ግማሽ ሚሊዮን ብር ያስከፍላል። እሱም ፓትርያርኩ ከፈረሙበት የእሳቸው ፊርማ መኖር መቻል አለበት። እሳቸው ካላዘዙ እዚህ ቦታ አይከናወንም ተባለ እውነት ለመናገር በጣም ነው የደነገጥኩት። በጣም ነው የደነገጥኩት። አንድ መሬት እዛ ለሚቀበር ሰው እንደዛ ይጠየቃለሁ የሚለው ነገር እጅግ በጣም ነው ያስደነግጠ እዛ ላይ ይሄ ነገር ጀስት ቤተክርስቲያኒቱ አስተዳደሯን ታስተካክል ወይ ደግሞ ውስጧን ትመርምር ትፈትሽ ብዬ እንደቀልድ የጻፍኩት ነገር በመላው ኢትዮጵያ ኢትዮጵያ ውጭ ሀገር ያሉ ሳይቀር መነጋገር ያስገማውን ደረጃ ደርሱ። የቤተክርስቲያኒቱን ስምና አንድነት ይንዳል የሚል ሀሳብ ካላችሁ ላነሳው እችላለሁ ነገር ግን በመላው ዓለም ስለተዳረሰ ሌሎችም ስላዳረሱት ምንም ማድረግ አይቻልም ተባለ። በዚህ ሰዓት ራሱ ቤተክርስቲያኒቱ መግለጫ ልትሰጥ ሁኔታዎቹን እያመቻቸች እንደሆነ ሰምቻለሁ። እንደውም እኮ ይሄ ብር አንሷል፣ አምስት መቶ ሺህ የሚለው በጣም ትንሽ ነው። እኔ ከውጭ ሀገር ለመጣ አስከሬን አንድ ሚሊየን እንደተጠየቀ አውቃለሁ። እንግዲህ ያው ስላሴ መቀበር በዛ ልክ በጣም እጅግ የማይቀመስ ነው የሚሆነው ማለት ነው። በዚሁ ከቀጠለ የቀብር አስፈጻሚ ስነ ሥርዓቱ ቼኑ የተያያዘ ነው። እሺ የተያያዘ ነው። ሳጥን ከሚያቀርብ አንስቶ ቀብር እዛ የሚያስፈጽም እንደገና ደግሞ መኪናም ራሱ የአስከሬን ጭኖ የሚሄድ መኪና የሚያቀርብ ምናምን ቼኑ በጣም ረጅም ነው። በነገራችን ላይ ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ምኞታችን ነው። ኢትዮጵያ ሊያስደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን መግቢያችን ላይ እንደሰማችሁት ከአርቲስት ፍሬህይወት ባህሩ እልፈት ጋር ተያይዞ ሰሞኑን በማህበራዊ ሚዲያ ላይ አንድ የተነሳ ጉዳይ ነበረ። ነገረ ጉዳዩ ጋዜጠኛ ቴዎድሮስ ካሳ፣ አርቲስት ፍሬህይወት ባህሩ የቅርብ ወዳጅ በጣም ለረጅም ጊዜ የቅርብ ወዳጅ ናቸው። ታዲያ እልፈቷን ተከትሎ ቅድስት ስላሴ ካቴድራል የቀብር ስነ ስርዓቷ እንዲፈጸም በማሰብ እዛ አካባቢ ሄደን የቀብር ስነ ስርዓቷ እንዲፈጸም ጥያቄ አቅርበን ነበር ነገር ግን እዛ የገጠምን ታሪክ እጅግ በጣም ያልተጠበቀና አስደንጋጭ ነው የሚል ነገር ማህበራዊ ሚዲያ ላይ ጽፎ አስፍሮ ነበር በግል የፌስቡክ ገጹ ላይ ይህ ጉዳይ ታዲያ በብዙ መልኩ መነጋገሪያ ሆኖ ነበረ ሲጀምር ከ1969 ጀምሮ በሀገር ፍቅር ቲያትር ላለፉት 49 ዓመታት በተለያዩ የሙያ መስኮች ያገለገለች በብዙ በብዙ ፍቅር ትወደድ የነበረች ወዳጆቿ ፍሬቻ እያሉ በሳቅ በጨዋታ በብዙ የሚወዷት ይች ትልቅ የኪነ ጥበብ ሰው እንደምን አድርጋ ነው በቅድስት ስላሴ ቤተ ክርስቲያን እንዳትቀበር የተደረገው? ቅድስት ስላሴ ደግሞ እድሳት በነበረበትና ደግሞ ሌሎች ጉዳዮችን በሚሰራበት ጊዜም ኮሚቴ ሆና እያገለገለች ነበር። ያ ሆኖ እያለ ግን የእውነት ለምንድን ነው አርቲስት ፍሬህይወት ባህሩ ቅድስት ስላሴ ካቴድራል እንድትቀበር ያልተፈለገው አቅም ስለሌላት እዛ እንዳትቀበር የሚል ቅሬታ ተነስቷል። የእውነት ለፉካ መቶ 50 ሽብር ደግሞ ለአፈር 500 ሽብር ተጠይቃ ነውን? ይህንም በተመለከተ ጋዜጠኛ ቴዲ ካሳ የገጠመውን ጉዳይ በተመለከተ ማህበራዊ ሚዲያ ላይ ያሰፈረውን እኛ ከሱ ጋር ቆይታ አድርገን የሆነውን ነገር ነግሮናል። በዚህ ብቻ አላበቃንም። ይሄ ጉዳይ እውነት ነው ወይ፣ እዛ አካባቢ የሚነሱ ጥያቄዎችስ ምንድናቸው? ቤተ ክህነቱ ደግሞ ደግሞ አስተዳደሮቹ ሲያውቁታሉ ወይ የሚለውን ጥያቄ ለቅድስት ስላሴ ካቴድራል አስተዳደር አንስተናል። እሱን ደግሞ በክፍል ሁለት ይዘንላችሁ እንቀርባለን። ክፍል አንድን ተመልከቱልን። እናመሰግናለን። ቴዲ እንዴት ነህ? እንዴት ነህ ኤልያስ። ሁሉ ሰላም፣ ሁሉ አማን። የጊዜ ሚዲያ ተከታዮችንም በሙሉ አንተንም በጉዳዩ ዙሪያ ያገባናል ወይም ይመለከተናል ብላችሁ ሀሳብ እንድሰጡ ስለጋበዛችሁ ከልብ አመሰግናለሁ። አንተም እጅግ በጣም ከልብ አድርጌ ነው የማመሰግነው። እንግዲህ ይህንን መረጃ ለመስጠት ጊዜህን መሥዋዕት አድርገህ እሺ ስላልከኝ እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። መጀመሪያ ግን እንዴት ነህ? በረታህ? አዎ ምንም አንል። ያው መጀመሪያ የምታምነው ሀዘን አለ አምነህ የምትቀበለው ሀዘን አለ አምነህ የማትቀበለው ሀዘን አለ። እና የፍሬን እጅግ በጣም ማመን የማንችልበት በተለይ እኔ ያው ካለን ቅርበት አንጻር በየቀኑ ብቻ መደዋወል አይደለም በቀን ከአራቴ እና ከአምስቴ በላይ እንደዋወላለን። ያለንበትን እያንዳንዷን ሞመንት በሙሉ መረጃ እንቀባበል ስለነበረ እጅግ በጣም ልቤን የሰበረው የሁለት ሺህ አስራ ስምንት ለእኔ የመጀመሪያ ነው ብዬ ነው የማስበው። ረጅም ጊዜ ነው ወዳጅነታችሁ? እጅግ በጣም አዎ ከሀያ አመት በላይ ነው። ኪነጥበብ ውስጥ ካለችበት ጊዜ ጀምሮ ነው ቅርርብ የነበረን እንደ ማንኛውም ሰው በጋዜጠኝነቱ እኔ በጋዜጠኝነቱ ሰው አርቲስትነት ነበረ በኢንተርቪው የተገናኘ ነው። ከዛ በኋላ ግን ብዙዎቻችሁ እንደምታዩትም እንደምታውቁትም እሷ ባለችበትን ያለው እኔ ባለውበት እሷ አለች። እና ከከተማም ስንወጣ፣ ፊልድም ለስራ ተመሳሳይ የበጎ አድራጎት ነገርም ስንወጣ እንግዲህ አዋሳ ገብርኤልም ስንሄድ፣ በየአመቱ ቁልቢ ገብርኤልም ከጋምቤላ በቃ መላ ኢትዮጵያን አብረን በስራ አጋጣሚና በስራ እውነት ዞረናል። ከዛ ውጭም እዚሁ አዲስ አበባ ራሱ እያለች መገናኛችን መቀጣጠሪያችን አገር ፍቅር ነው። አገር ፍቅር እንገናኛለን፣ አገር ፍቅር ብዙ ጊዜ እናሳልፋለን። ከዛ ቤቷ ድርሻት ሸኝቻት ነው ወደ ቤት የሚሄደው። እንግዲህ በጣም ለእኔ እንደ እናትም ነች፣ እንደ እህትም ነች፣ እንደ መካሪም ነች፣ ሚስጥረኛ ነች። በጣም ብዙ ነገር ነች ለእኔ ብዬ ማለት ትችላለሁ። ፍሬ ነው ሀገር ፍቅር በነበራት የሽኝት ፕሮግራም ላይ በጣም ብዙ ወዳጆቿ፣ ጓደኞቿ ተሰብስበው እንግዲህ በጭብጨባ በክብር ነው የተሸኘችው ዛሬ እንግዲህ ዛሬ አንተ ጋር ለመደወል ምክንያት የሆነኝ ሳስተዋውቅ እንደሰማህ ትላንትና በማህበራዊ ሚዲያ ላይ ያጋረኸው ጽሑፍ ነበረ። እንግዲህ ከረጅም ዓመት ያገለገለች ነች። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ በጣም ዘርፈ ብዙ ባለሙያ ነች። ታዲያችን አንጋፋ ባለሙያ ቅድስት ስላሴ ቤተ ክርስቲያን እንድትቀበር ሽታችሁ እዛ ሄዳችሁ የገጠማችሁን ጉዳይ በተመለከተ የጻፍከውን ትንሽ ምልህ ጥያቄ የፈጠረ ነገር ስለሆነ እሱን እንድናወራው ነው። ምንድን ነው የተፈጠረው ነገር? እሺ፣ መጀመሪያ ያው በእርግጥ ብዙሀኑ ስለሚያውቃት ፍሬ በዚህ በዚህ በል ብለህ ማስተዋወቅ አትችልም፣ ግን የህይወት ታሪኳ እንደሚያሳየው በኪነ ጥበብ ውስጥ ብቻ አርባ ዘጠኝ አመት አገለግላለች። አርባ ዘጠኝ አመት ሙሉ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ያገለገለች ነች ፊልሞች፣ ቲያትሮችም፣ ሙዚቃ ክሊፖችንም ሰርታለች። አገር ፍቅርም ስትቀጠር በሶስት ዘርፍ ነው፣ በድምፅ በውዝዋዜ እና በትወና ጭምር ነው። ሌላው እንግዲህ እሷ ያው በዚህ በኪነ ጥበብ ውስጥ ከመግባቷ በፊት እግር ኳስ ተጫዋችም ነበረች። ያው ብዙዎች የማያውቁት አንደኛው የህይወት ገጽታዋ በጣም ጎበዝ፣ ፈጣን እና ጀግና የሆነች የእግር ኳስ ተጫዋች ነበረች። ከዛ ባሻገር ከእግር ኳሱ ባሻገር ደግሞ አባቷ የጋራዥ ባለሙያም ስለነበረ ጋራዥ ትውል ስለነበረ ደግሞ ጎበዝ የመኪና መካኒክ ምነችና ከዚህ በኋላ ነው እንግዲህ እሷ ወደ ኪነ ጥበብ አለም ውስጥ ተወዳድራ የገባችው። እና ተወዳድራ ስገባም ደግሞ ከባሏ ጋር በዛ አጋጣሚ ነበር የተገናኙት። የተወሰነ ትንሽ ስለሷ ባክግራውንድ ይጠቅማቸዋል ብዬ ስላሰብኩ ነው የምገልጸውና ወረፋ እየጠበቁ ሳለ ለመወዳደር፣ ለመቀጠር ለውድድር እንደ ወረፋ ይዞ ጎን ለጎን ተቀምጠው፣ በዛ ተግባብተው ነው ከልጆቿ አባት ከሆነው ጋር በትዳር አለም ውስጥ ለመግባት ምክንያት የሆናቸው እና ይህን ይመስላል እንግዲህ። እነዚህ ሁሉ ነገሮች ካሉ ታስታውስ እንደሆነ ባለፈው አመት ጥር ላይ ስላሴ ቤተ ክርስቲያን እድሳት ላይ ነበረና እድሳት ላይ ከነበሩት ኮሚቴዎች መካከል ደግሞ በጣም በርካቶች የእኔም የእሷም ባልደረቦች አሉ። እሷም አለችበት፣ እኔም አለሁበት። እንግዲህ እዛ በገንዘብ የማይተመን ሙያዊ አስተዋጽኦ አድርገናል ሁላችንም ከዛም ባሻገር ደግሞ የሰርተፊኬትም የእውቅና ሰርተፊኬትም ቤተክርስቲያኑ ራሱ ሰጥቶናል እና እነዚህ ሁሉ ነገሮች ስላሉ አንደኛ እንደ መነሻም አድርጌ እዛ ውስጥ እዛ እንድትቀበር የሚለውን ነገር ያነሳ ነው። አንደኛ እዛ ካገለገለችበት ነገር አንጻር ነው። ሁለተኛ ደግሞ ገና ቤተ ክርስቲያኑ በዚህ ጉዳይ ላይ የህንፃ እድሳት፣ የመጽሔት ስራ፣ የቪዲዮ ዶክመንተሪ እንድንሰራ እና ሌሎች ተያያዥ የገቢ ማሰባሰቢያ ስራዎችን እንድንሰራ ሲመለምለን የነገረን አንድ ነገር ነ ያም ነገር ምንድን ነው? ቅዱስ ስላሴ ካቴድራል እንደ ሌሎቹ አብያተ ክርስቲያናት አይደለም። አሁን እኛ ጋር የቀድሞ ባለስልጣናት፣ ፖለቲከኞች እዚህ ነው የተቀበሩት፣ አርበኞች እዚህ ነው የተቀበሩት፣ የሀገር መሪዎች እዚህ ነው የተቀበሩት። የተለያዩ ሀገር የተለያዩ ከተማ የተለያዩ ክልሎቹን የመሩ ሟቾች እዚህ እንዲያርፎ የተደረገው አርቲስቶችም እዚህ እንዲያርፎ የተደረገው በአንድ በኩልም የቱሪስት መስህብ እንዲሆን ነው። ቱሪስቶች በመጡ ቁጥር ኢትዮጵያ ውስጥ ስነ ጥር የሆኑና ታላላቆች በአርቱም፣ በፖለቲካውም፣ በአርበኝነቱም በሀገር መምራቱም ተጽዕኖ ፈጣሪዎች እዚህ ነው የተቀበሩት ብለን ለማሳየትና እንደ ገቢ ማስገኛም ይሆንናል ብለው ስላሉ እኛ እንግዲህ ያንን መጀመሪያ የተነገረንን ቃል ይዘን ነው ትናንትና ወደ ግቢው የሄድኩትኝ። የነበረው በእርግጥ የማውቃቸውን በስልክ ያወራኋቸው ነበረ። በስልክ የሰጡኝ የተወሰነ መረጃ ነበረ። እዛ ሄደህ አሉ ሰዎች፣ እነሱን ታነጋግራለህ፣ እነሱ ያለውን ፕሮሲጀር የሚያስፈልገውን ነገር ይነግሯችኋል አሉ። በዚህ አጋጣሚ እኛ ለምሳሌ ባህልና ስፖርት ሚኒስቴር ጉዳዩን ይመለከተዋል ብለን ከነቢዩ ባዬ ጋርም ስንደውልለት በእርግጥ ስልክ አላነሳም። ከዛ በኋላ ግን በሜሴጅ አወራን። እሱ ሱሉልታ ስልጠና ላይ እንደሆነ ነው የነገረን እና ደብዳቤ ይጻፍላቸዋል የትብብር ደብዳቤ ካስፈለገ ምንም ችግር የለም ማለ አንድ እሱን ያዝን እና የጸሐፊውን ስልክ ልኮልን በዚህ ስልክ እሷን ልታናግሯትና የድጋፍ ደብዳቤ ሊጻፍላችሁ ይችላል አለን እሱን ከጨረስን በኋላ አገር ፍቅርም ማናገርን አገር ፍቅርም ችግር የለም ምንም ችግር የለም ይሆናል ተባል እዛ ግን ሄደን እስቲ ለምንድን ነው በቃል ማናናገረው አናናግረው ብለን አንድ ሁለት ሶስት ልጆች ተያይዘን ሄደን ከዛ ዛ ግቢ ያገኘናቸውን ያስፈጽማሉ የተባሉትን ስማቸውን በነገራችን ላይ አልጠቅስልህም። ያው እንዲህ ነው እንዲህ ነው ብሎ ስመጥቀሱ በኋላ ሰዎቹ ላይም ለምን ቅድምም፣ ከአንተ ጋር በአካል ከመገናኘታችን በፊት ቀብር ቦታ እያለሁ ስልክ ተደውሎ ነበር፣ እና የተደወለው ስልክ ከዛው ከስላሴ አካባቢ ነበር የተደወለውና። ምንድን ነው ያሉት? እናንተ የቤተክርስቲያን ልጆች ናችሁ፣ ታውቃላችሁ ኮሚቴም መሆናችሁ ሰርታችኋል፣ እና ይህን ነገር በዚህ ረገድ ማውጣታችሁ ጥሩ አልነበረም እና ብትችሉ ማስተባበያ ስጡን የሚል ነገር እየነገሩን ስለነበረ የግለሰቦቹን ስም መረጃውን የሰጡንን ስም እንደ ሚዲያም ባለሙያ አልገልጸውም። ምክንያቱም መግለጹ በሰዎቹ ላይ ሌላ ጉዳት እንዲደርስ ወይ ደግሞ ሰዎቹ ሰዎቹ ላይ ለሚደረገው ነገር በኋላ ያው ጥሩ ያልሆነ ነገር ቢሆን እንደ ሚዲያ ባለሙያም የመረጃ ምንጭንም ማድረግ ስለሚሆን የግለሰቦቹን ስም አልጠቅስም። ግን ስንጠይቅ ችግር የለውም ፉካ ከሆነ ፉካ እንግዲህ የግድግዳ ውስጥ ሳጥኑ የሚገባበት ማለት ነው። እንደ ኪስ ይሉታል አንዳንዶቹ ሲጠሩ እዛ ውስጥ ከሆነ አንድ መቶ ሀያ ሺ ብር ያስከፍላል አሉ። አይ እንደው መሬት እሳ ቢሆን እንደው እዛ ፉካ ውስጥ ከሚሆን መሬትስ ቢሆን ስል፣ መሬት ቢሆን እንግዲህ እስከ አምስት መቶ ሺ ብር ድረስ ወይም ደግሞ ግማሽ ሚሊዮን ብር ያስከፍላል። እሱም ፓትርያርኩ ከፈረሙበት የእሳቸው ፊርማ መኖር መቻል አለበት። እሳቸው ካላዘዙ እዚህ ቦታ አይከናወንም ተባለ። እውነት ለመናገር በጣም ነው የደነገጥኩት በጣም ነው የደነገጥኩት። አምስት መቶ ሺህ ወይ ደግሞ ግማሽ ሚሊዮን ብር ለአንድ መሬት እዛ ለሚቀበር ሰው እንደዛ ይጠየቃል የሚለው ነገር እጅግ በጣም ነው ያስደነገጠኝና ከዛ በመነሳት ነው በወቅቱ እውነቱን ለመናገር ስሜታዊ ሆኜ ነበረ ያንን ነገር ስጽፈው፣ ግን እውነትና እውነታ ትክክለኛውም ነገር ነው የሆነውና የተጻፈው ነው ብዬ ምለ። ስለዚህ በዚህ ምክንያት ነው እዛ መቀበር ያልቻለችው። መጀመሪያ መረጃዎች ቀድመው ወጥተው ነበረ። የወጡት መረጃዎች ምን የሚሉ ናቸው? የቀብር ስነ ስርአቷ በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን እንደሚፈጸም የሚገልጹ መረጃዎች በተለያዩ ድረገጾች ወጥቶ ነበረ። ኮሚቴውም በዛ ደረጃ ነበረ የወሰነው። ግን ምናል እኛ ዋይኖት ለምንድን ነው እሷ ከሰራችው ስራ አንጻር ከሌሎቹ ሌሎች ባልደረቦቿ ያረፉበት ቦታ ትረፍ የቅድስት ስላሴ ካቴድራልን ኮሚቴ ሆነን በምንሰራበት ጊዜ ሲነግሩን የነበሩት ነገር ይሄንን ነው። ለዚህ ጊዜ ካልሆነ ደግሞ ለመቼ ሊሆን ይችላል? እንኳን እሷ ቆርታ ሌሎች አሉ አይደለም ወይ፣ በሃይማኖታቸው ምንም በሃይማኖታቸው ኦርቶዶክስ ያልሆነ አይደለም እሱ፣ ፓጋን የሆኑ እግዚአብሔር የለም ብለው የሚሉ እዚህ እኮ ከፍለው ተቀብረዋል። ስለዚህ ለእሷም ቢሆንም ጥሩ የሚሆነው ከሌሎች የስራ አጋሮቿ ያረፉበት ጋር ብታርፍ በየጊዜው ለማየት አስፈላጊ ነገሮች ሲኖሩም ለጉብኝትም ምንም ለማለትም እንደ ቀጨኔው አይደለም፣ ይሄኛ የተሻለ ስለሆነ ጥሩ ነገር ይሆናል የሚለውን ነገር ይዘን ነው ይሄ ነው እና በሁለቱም በኩልን ሞክር ነበር የተባለው። ቀጨኔ ችግር የለውም ሰባት ሺህ ብር ነው ተብሏል። ማንም ሰው ይመጣል፣ እዛ ይቀበራል። ምንም የሌለውን ደግሞ ማዘጋጃም የሚቀብርበት አጋጣሚዎች አሉ። እኛ ግን ይህን ሀሳብ ኮሚቴ ውስጥ ከነበር ነው ልጆች ጋር ነው በሀሳብ አንስተ ነው ተነጋግረን እንሞክር ተባለ። ይህ ኃላፊነት ወድለን የተሰጠና እኔ እንድሞክረው ተደረገ። በዛ አጋጣሚ ነው እንግዲህ የሄድኩኝ። ችግር የለም ነገ ጠዋት ሶስት ሰዓት ስትመጣ መጨረስ ትችላለህ፣ መክፈል ክፍያውን ከከፈልክ ሁሉ ነገር ይሆናል ሲባል በቃ ወዲያውኑ ሾክ ሊያደርገኝ፣ እኔ የትም ብትቀበር አባቶቻችን ሲተርቱ የአፈር ፍትግ የለውም ይላሉ። የትም ቦታ ብትቀበር ለእሷ ለጽድቅ ለኩነኔ ወይ ደግሞ የአፈር ፍትግ መሆኑን ለእሷ ሊያስነሳ ምን የሚልበት ነገር የለም። ነገር ግን ቢያንስ ቢያንስ ሌሎች ባልደረቦቿ ባያረፉበት ቦታ ብታርፍ ለመዘከርም ለማንሳትም ለማለትም ለማንኛውም ነገር ይሆናል። በስራ የእሷን ያክል ያልሰሩ ሰዎች እዛ አጥማቸውን እንዲያርፍ እንደተደረገ ይታወቃል እና ከዛ አንጻር ነበረ እዛ ቀብር እንዲፈጸም ሀሳባች ሀሳብ የተነሳው እና በኋላ ግን፣ ያው ነገሮችን እንዳሰብናቸው አልሆኑም። እኔም እዛ ላይ ይሄ ነገር ጀስት ቤተክርስቲያኒቱ አስተዳደሯን ታስተካክል ወይ ደግሞ ውስጧን ትመርምር ትፈትሽ ብዬ እንደቀልድ የጻፍኩት ነገር በመላው ኢትዮጵያ፣ ውጭ ሀገር ያሉ ሳይቀር መነጋገሪያ እስከመሆን ደረጃ ደረሰ እና በጣም ወጣ። ከዛም ከቤተክርስቲያን አካባቢም ተደውሎልኝ ነበር እና ተደውሎም፣ ማስተካከያ ይደረግበት ሲባል አይ እሱን እኔ እንግዲህ አንዴ ወጥቷል። ከኔ ከወጣ በኋላ እኔ ጋር ያለውን የቤተክርስቲያኒቱ ስምና አንድነት ይንዳል የሚል ሀሳብ ካላችሁ ላነሳው እችላለሁ። ነገር ግን በመላው ዓለም ስለተዳረሰ ሌሎችም ስላዳረሱት ምንም ማድረግ አይቻልም ተባለ። በነገራችን ላይ ይህን እያወራሁ በነበረበት በዚህ ሰዓት ራሱ ቤተክርስቲያኒቱ መግለጫ ልትሰጥ ሁኔታዎቹን እያመቻቸች እንደሆነ ሰምቻለሁኝ። ይህ ነገሩ ሐሰት ነው በሚል ለማስተባበል ጥረት እየተደረገ እንደሆነ አውቃለሁኝ። ከዛ ባሻገር ግን እኔ ደግሞ ስሟን የማልጠቅስልህ የስራ ባልደረባችን ስሟን የማልጠቅስልህ የስራ ባልደረባችን ቴዲ፣ እንደውም እኮ ይሄ ብር አንሷል አምስት ሰዎች የሚለው በጣም ትንሽ ነው። እኔ ከውጭ ሀገር ለመጣ አስከሬን አንድ ሚሊየን እንደተጠየቀ አቃለሁኝ። ልጅቱንም ላቀርብ እችላለሁ ብላ ስትነግረኝ፣ የዛን ጊዜ እንደውም በቃ አሀ ለካ በዛ አስተያየትማ ከሆነ እኛ የተጠየቅነው እጅግ በጣም ያነሰ ነው አልኩኝ። ሌሎችም ዙሪያ ያሉ ባልደረቦች እያወራን ነበረ እና አንዷ ጓደኛችንም እንደዚሁ ምንድን ነው ያለችው፣ የዛሬ አመት የዛሬ አመት አራት መቶ ሺህ ብር ተጠይቄያለሁ አለች። የዛሬ አመት አራት መቶ ሺህ ብር ተጠይቄያለሁ ያለው አለች። ስለዚህ እንግዲህ ያው ስላሴ መቀበር በዛ ልክ በጣም እጅግ ውድና የማይቀመስ ነው የሚሆነው ማለት ነው በዚሁ ከቀጠለ ስለዚህ ይሄ ቅድም ምናልባት አንተ ስማቸውን አልጠቅሳቸውም ያልካቸው ግለሰቦች አቋም ሳይሆን የቤተ ክርስቲያኒቱ አሰራር ነው ማለት ነው። የቤተ ክርስቲያኒቱ አሰራር ነው። አሁን እኮ እነሱ ዝም ብለው ነገሩን በተቻለ መጠን ለማስተባበል ወይ ደግሞ ለማድበስበስ እየተሞከረ ያለ ነገር ነው እንጂ ከዛም በላይ ነው። መኪናም ከፈለጋችሁ እናቀርባለን ከሁሉ ብለዋል ኮ አሁን ብዙም ተፈላጊ እንትን ስላልሆነ ነው እንጂ የቀብር አስፈጻሚ ስነ ስርዓቱ ቼኑ የተያያዘ ነው። እሺ የተያያዘ ነው ቼኑ የሬሳ ሳጥን ከሚያቀርብ አንስቶ ቀብር እዛ የሚያስፈጽምና እንደገና ደግሞ መኪናም እራሱ የአስከሬን ጭኖ የሚሄድ መኪና የሚያቀርብ ምናምን ቼኑ በጣም ረጅም ነው። በነገራችን ላይ ይሄ በጣም ጥናት ቢሰራበትና በዶክመንተሪ በዶክመንታሪ መልክ ቢቀርብ እጅግ በጣም የንግድ ሴንተር እንደሆነ እና ገበያው እርስ በርስ የተያያዘና ቢዝነስ ቦታ እያደረጉት እንደሆነ የሚያሳዩ ብዙ ነገሮች አሉ። ምናልባት ይሄ ነገር አሁን በስላሴ ጋር እንደቀልድ የተነሳ ሆነ እንጂ ሌላ ቦታም ደግሞ ብትጠይቅ ምናልባት ከዛም በላይ የሆነ ነገር ልታይም ልትሰማም ትችላለህ። ስለዚህ ይሄ አሁን ምናልባት አንተ የምትለኝ በተለይ ደግሞ ከዚህ ከቀብር አስፈጻሚ ከሬሳ ሳጥን መግዛት መሸጥ ጋር ተያይዞ እዛ ስላሴ አካባቢ የሚያገለግሉ ግለሰቦች ያላቸው ቼን ነው። በእርግጥ ይህንን ቤተ ክርስቲያኒቱ እዛ ድረስ ወርዳ ትሰራለች ብለን አናስብም። እሱን እዛ ግን የሚሰሩ ይመስለኛል። አሁን አንተም እንዳልከው እዛ አካባቢ ያሉ ሰዎች ግን ይህንን ውስጥ ለውስጥ ቼን ፈጥረውበታል ነው አይ የቤተክርስቲያኑ አቋም ነው ማለት አይቻልም፣ ግን ቤተክርስቲያን ውስጥ የገባ እንትንም አለንልህ ነው። በዚህ መንገድ የቢዝነስ ስራው ሀውልት ስራውን እንዴት እንደሚሰራ መኪና እንዴት እንደሚቀርብ፣ የአስከሬን ሳጥን እንዴት እንደሚቀርብ፣ በቃ ሌሎች ነገሮች በሙሉ ገንዘብ ካለ ሁሉ ነገር አየር በአየር እንደሚሰራ ነው። አየር በአየር እዛው ማለት ነው። እና የቤተክርስቲያኑ አቋም ነው የሚል ግምት የለኝም። ነገር ግን ቤተክርስቲያኑ ውስጥ ካለው አመራር ጋር እጅና ጓንቶ ነው በዚህ ጉዳይ እየሰሩ ያሉ ሰዎች እንዳሉ ትልቅ ጥቁምታ ነው ብዬ ማሰብ ወይም ደግሞ መናገር እንችላለን ቴዲ እጅግ በጣም ከልብ አድርጌ ነው የማመሰግነው ቤተ ክህነት አካባቢ ያሉ ሰዎች አሁንም ይህንን ጉዳይ በተመለከተ ደግሞ መልስ መስጠት የሚችሉ ሰዎች ደግሞ ካሉ እነሱንም ደግሞ እንጠይቃለን አንተ ግን ጉዳዩ ይመለከተኛል ያገባኛል እንደ አንድ ኦርቶዶክሳዊ ኢትዮጵያዊ ይሄ ጉዳይ መሰማት መታወቅ አለበትና ቤተ ክርስቲያኒቱ ችግሮቿን ትፍታ ነው ዋነኛዋ መልእክትህ የነበረው፣ አይደለም? ትክክል። ስለዚህ ይህንን ነገር ጊዜ ወስደህ ስለሰጠን እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበርልኝ። አዲስ ነገር ካለ ደግሞ መልሽ ደውላለሁ። እሺ፣ እሺ። ኤልያስ እንግዲህ አንተንም የጊዜ ሚዲያ አድማጮችንም ተከታዮችንም ከልብ አመሰግናለሁ። የተወደዳቸሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከአርቲስት ፍሬህይወት ባህሩ እልፈት ጋር ተያይዞ ከቀብር ስነስርዓቷ ጋር ተያይዞ ጋዜጠኛ ቴዲ ካሳ የነበረውና ያነሳው ቅሬታ ገጠመኝ ተጠየኩኝ ያለው ነገር ይህንን ይመስላል። በክፍል ሁለት ቆይታችን ደግሞ ከቅድስት ስላሴ ካቴድራል አስተዳዳሪ ከሆኑት ከሊቀ ስልጣናት አባ ሲራክ ጋር በዚህ ጉዳይ ቆይታ አድርገናል። እሳቸውንም በቀጥታ የስልክ መስመር አግኝተናቸው እሳቸውም ደግሞ ጉዳዩን ነግረውናል። እኛ እንደ ጋዜጠኛ ግራ ቀኝ አይተን ይሄ ነገር እውነት ነው ወይ ብለን ባላንስ ማድረግ ስለፈለግን ነው። በክፍል ሁለት ከእሳቸው ጋር የምናደርገውን ቆይታ በቀጣይ እንድትከታተሉልን እንጋብዛለን። ዛሬ ግን አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጠልን። ለዛሬ የነበረን መሰናዶ ይህን ይመስል ነበር። አብራቸውን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ክብሩልን